ጤና ይስጥልኝ። እንደምቆያችሁ። የዛሬ ሁለት ወር ከምናምን ገደማ የወዲ ወረደን የፕሬዚዳንትነት ሶስት ወር ወይም አራት ወር ያው እ ከኩዴታው ጀምሮ መቆጠር ያለበት የሚል አሳብ ስልኝ አራት ወር ነው ብዬ ነበርና ያንን ፕሬዘንት አድርጌ ነበረ። በመንግስትነት በኩዴታ መንግስት በሚል እዛ ላይ ጠቀስኳቸው። ለመንቶች ነበሩ። ወዲ ወረደ ያው ማሰንበት ማጠናከር ፓወር ኮንሶሊዴት ማድረግ ነው ቀዳሚው የሚሆነው። እነ ሞንጆር ነው ደግሞ ወይ ህወሓት ጽሕፈት ቤት ደግሞ እሱን መሸጋገሪያ እንደ ትራንዚሽን በመጠቀም ያው ስልጣኑ መጠቅለል ላይ ነው ግባቸው። በቀጣይ አራት ወራት በዚህ መልኩ ነው የሚጓተቱ የሚችሉት የሚል ድምዳሜ ያቅርቤ ነበር። ከዛ ኋላ መሀል ላይም አንድ ሁለት ኢቨንቶች ነበሩ። ልክ እንደዚህ እንትላቸው የምችላቸው እነሱ ሰብሰብ አድርጌ አሁን ስድስት ወር ሆኖታል እየተባለ ስለነበር ወይም አሁም ሰባት ወር ንደው እንችላለን ከቱ መጋቢት በት ነው ኩዴታውን ያፈጸሙት፣ ጌታቸው የለቀቀበት ማለት ነው። ነገር ግን ወዲ ወረደ ኦፊሻል ሾሙ መጋቢት መጨረሻ ነው። ስለዚህ ኦልሞስት አንድ ወር ወይም ለአንድ ወር ሶስት አራት ቀን የቀረው አምስት ቀን የቀረው ነው። በዛ ጊዜ እሱ ነው የነበረው እና ያን ካውንት በማድረግ ነው ዞሮ ዞሮ እንደዛ በሚል በዛ መልኩ ሰብሰብ አድርጌ እንትን የማለት ሀሳብ ነበረኝ። ማለት ያው ያን ጭማቂ አናሊስቱን ማሻል ማለት ነው። ነገር ግን አሁን ባለፉት ቀናት ከሚታዩት ዲቨሎፕመንቶች አንጻር ይህንን አጭር ብሪፍ መስራት ፈልግ ያለው እንደናም ደግሞ ያው እንግዲህ የራሱ ዳይናሚክስ ሊስ ስለሚችል ማለት ነው። እንደና ደግሞ የሆነ የኦዲዮ ቻሌንጅ የገጠመኝ ስለነበረ እየገጠመኝ ስለሆነ ልበለው፣ እዛ ላይ ብዙ ኮንፊደንስ የለኝ። አጠር አድርጌ ይህን ነጥብ ነው ማስያዝ ወይም ደግሞ የሆነ ነጥብ ነው ባጭሩ ማቅረብ ማስበው ማለት ነው። ብዙ ላለማውራት እሞክራለሁ። እንግዲህ ምንድን ነው ባለፉት ቀናት ያው ከቅዳሜ ጀምሮ ነው በተለያዩ ቦታዎች ላይ የሰራዊት አባላት ተቃውሞ ነበረ። በመቀለያ አቅራቢያ በመቀለ ሰኞ ዕለት ትላንትና መቀለላ ሆነ። ከዛ ፊት አዲ ግደም ላይ ነበር ከመቀለ ወጣ ብሎ ወደ ደቡብ አቅጣጫ። ዛሬ ደግሞ እንግዲህ ወደ ምስራቅ እና ወደ መካከል ወደ ነብለት አካባቢ ነበሩ። የተለያዩ አድሚዎች እንትን ያሉ አሁን ስፕሪድ የመሆን ነገር አለው። እነዚህም በሙሉ ሰብስበን አንድ ቦክስ ውስጥ አናስገባቸው። አንዳንዶቹ ዴሊበሬት ተቀስቅሰው ወይ ደግሞ ሎስ ውጡ ተብለው የወጡ ማለት ሁሉም አይደሉም እንደዛ የሚወጣው ጥያቄ ያላቸው እንደና ደግሞ ያንን ደግሞ እንትን ሊያደርግበት ፖለቲካ ሊሰራበት ይፈለጋል። እንደገና አስቀድሞ ሲያጉሮመዱ ዳግሞ ስጠይቁ ቆይተው ይወጡዋሉ። ወይ ደግሞ ሰደን ደግሞ ዴቨሎፕ ያደርጋል ናቹራል ሲብላል ያልቆየባቸው አልቆየባቸው ከቦታ ቦታ ስለሚለያዩ አለው። አብዛኛው ግን ያው ጥያቄው ነው የቀረበ። ዞሮ ዞሮ አስፈቅዶ የወጡሉም አሉ። ኖርማሊ ፈቃድ ስለማይሰጥ የመቀለው የትላንትናው እሱ ለብቻ የተለየ ኬዝ ነው። ማለት የተለየ የሚያደርገው ውስጥ ኤለመንቶች ስላሉት ነው። እሱ ባህላ አመጣበታለሁ ስለ አጠቃላይ ትሬንዱ ግን ማለት ዝም ብሎ ጠቅልሎስ እግሬን ያካሄደው ምናምን በሚል ዲሌት መታይዝ ማድረግ ጥያቄያቸውን እንዳይሆን ብዬ ነው በዚህ መልኩ ያቀረብኩት፣ እንጂ እዚህ ውስጥ ያለው እንትን ግልጽ ነው። ምንድን ነው ግን እዚህ ውስጥ ያለው ዳይናሚክሱ ዋና መጀመሪያ ወደዛ መለስበታለው አለው እዚህ ጋም ደግሞ ከጽምዶ ምናምን ጋም ተያይዞ ይባሉ ነገሮች ስላሉ ሜቢ የሆነ ኮሜንት አርግቻለሁ ሰዓቱ ከኋላ ከረዘመብኝ። እንግዲህ ምንድን ነው ያለፉትን ወራት ስናይ ማለት ኢቨንቶች በየጊዜ ልንጠቅስ እንችላለን። ኦቨርኦል ትራጀክተሪው ግን ምንድን ነው እኔ ወዲ ወረደ የአመራር ጥበቦች፣ የአመራር ዘይቤዎች ልሆ እንችላለን ብያስቀምጥኳቸው ነገሮች አሉ። ያን ስንረዳ ነው ምን እያደረገ እንደሆነ የበለጠ ሞር ማስተዋል የሚቻለው። ቱ ኖርማሊ ረጅም ንግግር ይናገራል። ዘን ኤፌክቲቭ አይደለም፣ ውሳኔ አይወስንም። ከይዶት ምንም እያደረገ ላይ መስል ይችላል ነገር ግን ሞር ያንን ካራክተር ስታጠኑት ተጣጠኑት ባለማድረግ ውስጥ እያደረገ ይያረገ እንደሆነ ማስተዋል ይችላል። ለምሳሌ አንዱ ግልጽነት የጎደለው ረጅም የሆነ መቋጫ የሌለው ይመስል ንግግር በራሱ እንደ ታክቲክ ያገለግላል። ባይ ዘ ወይ በሱ ምክንያት ነው እንዲያውም እሱን ስለስለ ማጥናት ቢሳነብ ስትራቴጂክ ስትራቴጂክ አምቢጉቲ ሬቶሪክ ስታይል ወይም ስትራቴጂክ አምቢጊቲ ኮሚኒኬሽን የሚባል እንዳለ ያወቅኩት። ይህን እንግዲህ አሁን እሱ ሆነ ብሎ ትሬንድ ሆኖ ማለት አይደለም፣ የተወሰነ ከባህሪው ይመጣል፣ ግን እዚህ ውስጥ የራሱ ጥቅም ወይ ደግሞ አቺ የሚያደርገው ግብ አለን ለማለት ነው። እንግዲህ የሆነ ኮንስፕሬሲ ይሰራ ለም ያለውት ምንድነው የሚያደርገው፣ መንታ ትርጉም ያለው ነገር ይናገራል፣ ለማስተባበል የሚመች ነገር ይናገራል፣ ውሳኔዎችን በረጅም አትታ ውስጥ ይቀብራል። ብለዋል አላለም ሁሉ ሰው ስለማያስተውል ጭራሽ እዛ ውስጥ የለበት ሁሉ ሊመስል ይችላል። በረጅም አተታ ውስጥ ያ ንግግር ያለው ወይ መጨረሻ አካል ነው የሚቀብረው ፍሬም ያደረገበት መንገድ ወይ አቃሉ ለማቅረብ ያመቸዋል፣ ወይ ራሱን ከኃላፊነት ለማሸሽ ያመቸዋል፣ ዲፊውዝ ያደረገዋል ዘሆል ቲንግ። አንዳንድ ነገሮች ውስጥ ለምሳሌ ቅርብ ጊዜ የዳኝነት የፍትህ አካሉ ዳኞች አላሰራ ብሎናል፣ መሰበር አለበት የሚል ነገር ደጋግሞ አድርጎ ንግር ስለረዘመና ብዙ ስለማዳምጠው አላስተዋለውም። ደግነቱ እንግዲህ እስከሆነ ያባረረው ወይም እርምጃ የወሰደበት ዳኛ የለም። ቢኖር ኖሮ መቼ እንደተፈጠረ ማን እንዳደረገው ሌላ ቦታ ሊሆን ይችላል። ኢቨን ጣት የሚጠቆመው ሰው አቺ የሚያደርገው ፐርፐዝ አለ። በዛ ውስጥ ግን ስቲል በነዛ ንግሮች ዴሊቨር የሚያደርግላቸው ሰዎች ማለት መልዕክት የሚያሳለፋቸው አሉ። ለምሳሌ አቋምን አልገለጽክም ለሚለው አቋም ገልጫ ያለው ለአንዳንድ ሰዎች ምዛ ስለሚያደርግ ማለት ነው። ኢቨን አሁን ጌታቸው ራሱ የሰራዊት ውሳኔ በየጊዜው የሰበሰቡ እየወሰኑ መጨረሻ በይፋ እንዲያሽን ግልጽ ከማድረጋቸው በፊት ማለው በረጃጅም መግለጫ፣ መንግስትም ሰልፍ ማድረግ አይችልም፣ ማንም ሰልፍ ማድረግ አይችልም ምናምን ብሎ ዴሊቨር ያደርጋቸዋል። ግን ለዘብ ባለ በረጅም ንግግር ስለሚሆን ምን እየተፈጠረ እንደሆነ ብዙ ሰው ሳያስተውለው ነው የቆየው። እንዲያውም አላስፈላጊ አላርሚስት የሆናቸው ነው እስከሚባል ድረስ ማለው እነዚህ አይነት ፖይንት ምናደርግ ሰዎች ስለዚህ ራሱ ጌታቸውን ሊያዘናጋ ይችላል። ሌላኛው ወገን ሁሉንም ሊያዘናጋ ወይም ለሁሉም ስ የሚፈልጉት ተብሏል። እዛ ንግግር ውስጥ ያን ሀገር ጸባይ ነው ስላለህ ግን እሷቸው የሚያደርገው ነገር አለ። እንደ ዝምታ፣ እንደ ገለልተኝነት ይጠቅመዋል። ኦልሬዲ ለምሳሌ አሁን በቅርቡ እንኳን ብንወስድ፣ ደቡብ ላይ እሱ ራሱ ኦቶራይዝ አድጎ እርምጃ ተወስዶ እሱ ስለዛ ጉዳይ አልተናገረም ለሳምንታት ለአዲስ አመት ነው ትግራይ ቲቪ ላይ ኢንተርቪው ወጣው ያደረገውስ ሁኔታዎች የሚያመቻች ነው እንጂ መፍትሄ አይደለም ምናምን የሚል መጀመሪያ በዝምታው ሪዘርቬሽን አስመዝግቧል። ተገፍቶ ምናምን ሊመስሉ ይችላል። እሱ ቀጥታ የውሳኔ አካል ላይ መስል ይችላል። በዛ በኩዴታው ጊዜ የነበሩ ነገሮች ሁሉ ስፔሻል የጥር አስራ አምስት ቷን አሁን ያን ጊዜ የሰራሁትን ካስተዋላችሁ አራት አምስት ቀን በኋላ ወይ ደግሞ እንደዛ ቆይቼ ነው የሰራሁት። ትንሽ ቀን ጋፕ ነበር። ትልቁ ኮንፊውዥን የነበረው ወዲ ወረደ የዛ ወታደሮች ውሳኔ አካል ነው፣ አካል አልነበረ የሚለው ትልቅ ኮንፊውዥን ነበረው። ግን ከአሴስመንትም ከሚያውቁ ሰዎች መጨረሻ እሱ እንደሆነ ግልጽ ነው የነበረ ያን ጊዜ ምን ያሰርታ አድርጌዋለሁ። ነገር ግን ያ አምቢጊቲ የሚሰጠው ስፔስ አለ። ሶ ውክልናም ደግሞ እንደዛው እንደ ስልጣ አሁን አወዛጋቢ ጉዳዮች ሲሆኑ ሌሎች በመተው አንዳንዴ የምርም እየወከለ ይሆናል አቮይዲንግ ዘሹ ነው። ሌላ ጊዜ ደግሞ እሱ የሌለበት ያስመስላል፣ ግን የእሱን ሀሳብ ነዛ ሰዎች እያደረጉ የግለሰቦች ስም አለመጥቀስ ነው እንጂ ስፔሲፊክ ኬዞች አሉ። እሱ በሰጠው አቅጣጫ ይደረገ ግን እሱ ከውሳኔው ገለልተኛ ይመስልበት ማለት ነው። እንደዛው መዘየት ደግሞ እንደዛው ስልት ይሆናል። ዲሌንግ ታክቲክ በመዘየቱ ምን ያደረጋል? በአንድ በኩል አማራጩን ያሰፋል፣ ሌላ ነገር የሚያደርግበትን በመካከል አሁን የዛን ያክል እንግዲህ ፖለቲካ አቅም ችግር ሳለበት ነው እንጂ ታይም ይገዛለታል የሆን ነገር ተወስኖ አልፈጽም አይላቸውም ለምሳሌ ኢቭን አሁን በአሁን ባለው ብንወስድ ማለ ወይ ደግሞ ያን ጊዜ ራሱ እስከ ኩዴታው ድረስ በነበረው ጊዜ መካከል ላይ በጎን ከፌዴራል ጋር የሚናገር ነበረ። ፕሬዚዳንት ለመሆኑ የሰራዊት ውሳኔ ይዞ የሰራዊት ውሳኔን በይፋ ኮሚኒኬት ሳያደረግ የኩዴታ መልክ ሳያስይዝ ፌዴራል ግን ካሳመነ ያ ነገር በድንግዝ ግዝ ፕሬዚዳንት ይኖል ማለት ነው ያን ነገር እንደሸፈነ ሰው መሀል ላይ አቺቭ ማድረግ ያልቻላቸው በራሱ ድክመት ይሁን በሌሎች ፋክተሮች ስላሉ ነው እንጂ ጥቅም አለ። ዲል ላይ እንደገና እሱ የዛ አካል እንዳልሆነ ምክንያቱም እነዛ ወጥተው ይቆጣሉ። ስለሆነም የደቡቡን ኤግዛምፕል ልጥቀስ ቅርብ ጊዜ ስላወራ ነው ብዬ ነው እንጂ ማዕት ኤግዛምፕሎች ናቸው ያሉት። በጋራ ተስማምተውበት እሱ ያን ወደ ተግባር ሳይወስድ ሲዘገይ ደብረጽዮን ወጥቶ ደቡብ ዞን ማለት ነው ደቡብ ለው ትግራይ ራያ ህዝብ እየጠበቀ ነው ብሎ ሲናገር እነሱ ናቸው አግሬሲቭ መስሎት፣ እሱ የውሳኔ አካል ያልሆነ ይመስል ማለት ነው። ይህም ራሱ የሚሰጠው ስፔስ አለ፣ የእነሱ ያደረገዋል ያን ነገር ኦፍኮርስ ተገፍቶ አደረገ ተብሎ ሊተች ነው። አንደርማይን ያደረገዋል። ያ ፐርሰፕሽን ግን አስቴም ታይም ደግሞ ራሱን ከኃላፊነት ለመሸሽ ይጠቅመዋል። እንደገና ለሁሉም የተለያየ ቃል ይገባል፣ ለፌዴራል ሌላ ቃል ይገባል፣ ለህወሓት ሌላ ቃል ይገባል፣ ለህዝብ እንደገና ሌላ ኢምፕሬሽን ይሰጣል። በዚህ ውስጥ ራሱን እንዳማካይ ግጭት ማይፈልግ የተረጋጋ አቻቻ ያርጎ ያቀርባል። በዚህ ከሁሉም የሆነ ከረንሲ ለማየት ይሞክራል። ግቡ ግን አዘንዶፍ ዘዳይ እሱ እራሱ ላይ ያገጣሚ ለሰዎች እንደተናገረው አሁን ያለውን ቲፒኤልኤፍ ቶፕ አመራር ተክቶ ያው ድርጅቱ መውረስ ነው። ከዚ ያለፈ አይደለም። ሶ ሸዋሚዎች ውስጥ ግን ምን ስለየት አላቸው? ፌደራል መንግስት አንድ ሚያስ ፌደራል መንግስትን ስፔሻል ፌደራል መንግስት እንጀምረ ደካማ ነው፣ አልቻለም ለምንደው ማትገፋው ናም ይሉታል በየጊዜው ሶ ካዳከመ እዛ ያለው ነው ቢያንስ ቲፔሌፍን ካዳከመላቸው ወይም የሚያስቸግራቸው ቡድን ቲፔሌፍ ውስጥ ካዳከመላቸው ጥሩ፣ ከለገመም ያው ለመጋጨት ለማጋጨት ጠቅለው ስለሚጋጩ ለውጥ የለውም። የራሳቸው ቆመር አላቸው። ራ ጽፈት ቤት ምንደዛው መጀመሪያ ጌታቸውን ለማንሳት እንዲጠቅማቸው ነው። ከዛ ደካማ ላይ አይወስንም ሚል ፐርሰፕሽን አላቸው። እናዛውን ካፈጸመ ጥሩ ካልሆነ ይመታል ነው የነሱ የነበረው። ወደዛ ባለፉት ወራት ወደዛ ሌቭል እየሄዱ እንደሆነ ስናወራ ነበር። ጠቅስላቸዋለሁ። አሁን ቀጥዬ መንግስት ይሄ መንግስት አገልግሎት ቢሰራ ባይሰራ ለውጥ ሲሎ እሱ አይጨንቃቸውም። የእነሱም የመጠቅደል ፍላጎት ዴሊቨር ከማድረግ አንጻር ብቻ ነው የሚለኩት። ኦኬ፣ ከዛ ህዝቡ ወይም ተቃዋሚዎች ልክ እንደዛው ደካማ እንጂ በመጥፎ አያይበትም። ግን ቢያንስ የእነዛ አስቸጋሪ የሚባለው ክፍል ተቃዋሚ ስለሆነ ጥሩ ነው ብሎ ያስባል። ለዘብተኛ ነው፣ ለዘብ ያለ ነው። ደግሞም ሌላም አማራጭም የለው ማለት ኢቭን ወዲ ወረደ ያንን ነው የሚያደርገው። ብዙ እንትኖች ላይ አለፍ ያለ ጣል ያደርግ ነበረ። ከዚህ የተሻለ አይመጣም ዳግሞ ብሎታል፣ በተለያየ አጋጣሚ ላይ ጣል እያደረገ። አሁን ይህ መንግስት ከዳከመ ትግራይ ብዙ ፕሬዚዳንት ያላት ነው የምትሆነው፣ ያለኔ አናርኪን ያላችሁ ይህን ኮሚኒኬት ያደርጋሉ የተለያየ መልኩ ሰብትልኝ ማለት ነው። በዚህ እንትን ማግኘት ይቻላል። ስለዚህ ሰው ህዝቡ ደካማ ነው ብሎ ቢያስበውም አሴም ታይም የተሻለ መጥፎ ነው ለካሰበ ታክቲካል ድጋፍ ያገኛል ማለት ነው። ከዛ ይሄን በቅርብ ጊዜ ደግሞ ያው እነ ዓለም ምናምን በግልጽ ከሱ ጋር ከተሰለፉ በኋላ እነ ዓለም ገብረሀድ አስቀድሞም ከሱ ጋር ነበሩ። ይሄ በኦልሞስት በደንብ በሰፊው ኮሚኒኬት ማድረግ ይጀምረዋል። እንትናን ለማስወገድ ነው የምንሰራው፣ አገዙም ብለው በይፋ ማውራት ጀምረዋል። ግባን ለመተን ለሚያስብ አላውቅም። እነዚህ ሁሉ ግን የደካማነት ፐርሰፕሽኖች እንዴት ነው እንዴት አንድ መሪህን ይፈልጋል ብለን አስብ እንችላለን። ግን የራሱ አድቫንቴጅ አለው፣ ከራዳር በታች ለማብረር ያስችሉታል። ችግሩ በዛ ጊዜ ውስጥ ጊዜዎችን ይጠቀማል። በዛ መካከል የሚፈልገውን አቺቭ ለማድረግ የራሱ በቂ ፖለቲካ አቅም አለ ወይ? ነባራዊ ሁኔታ ይፈቅድለታል ወይ? እነዛ ሊሚቴሽኖች አሉ። ሊሚቴሽኖቹ ባይኖሩስ ምን ያክል ፈጠን ብሎ ይሄዳል? ጥያቄ አለ ግን ኦለር አዘር ቲንግስ ኮንስታንት ከራራትሮች ለመንቀሳቀስ ይረዳዋል። አሁን ትንሽ ዋ ጽህፈት ቤት ኦልሬዲ በጌታቸውም እንትን ብለዋል። ነገሮችም ያው ካሮ ስለሆኑ ነው እንጂ ትንሽ ጊዜ ቢሰጡት ኖሮ ጊዜ የመጠቀም እድል ነበረው። እኔ ግን ሁሉም አክተሮች ፌዴራል መንግስትም በእሱ ፕሬዚዳንትነት ሲስማማ ይህን ካልኩሌት አድርጎ ነው ሁሉን ሰው ሁሉ ሰውሁሉ ጊዜ ልክን አናላይዝ እንደማደርገው ያው እንደዛ የሚያደርገው አሉ እንዲሁም ተቀላቃኞቹ ሀያ አራት ሰዓት ነው የሚሰሩት በደንብም ያውቁታል ለረጅም ጊዜ ከኔም በላይ ኦኬ ሶ ምንድ ነው ባለፉ ጊዜ የነበራቸው አሁን ያን ያልኩትን ራሱ ነው ማለት የዛሬ አራት ወር ነው ሶስት ወር አካባቢ ያወራ ነው ነው እንግዲህ ነጥቦች ራሱ ምትማመጣቸው መዋቅሮችን መቋጠር አሁን የእሱ አካሄድና እንዴት ቆረጣ እየገቡ እንደነበረ አንድ ህወሓት መቆጣጠር ነበረ እነሱ ሊቋጠሩት እንደሚፈልጉት ያውቃል ስለዚህ እሱም እዛ ላይ ነገር ማድረግ እንዳለበት ያውቃል። አለዚያ ያው ሊመቱት እንደሚችሉ በፕሮፓጋንዳ በሌሎች ነገሮች ያውቃል። ስለዚህ ምንድን ነው በአለም ገብረውሀድ በኩል ነው። ከመጀመሪያውም አለም ገብረውሀድ ምክትል ፕሬዚዳንት ይሁን ሊ ብሎ ጠይቆ ነበር፣ አይሆንም አሉት። አስቀድሞም ከእሱ ጋር ይህን ነገር ማቀር የጀመሩት ግና፣ ፕሬዚዳንትም ሳይሆን በፊት ነው መናገር የጀመሩት። ወሬዎቹ እየወጡ ነበር። ሰው ቆይቶ ቆይቶ በራሱ ጊዜ አለም ገብረውሀድን ሾመው። አለም ግራድ ቢሮ ባይገባም ግን የህወሓት ማዕከላዊ ኮሚቴ ውስጥ የነበረው ቅሬታም ቅሬታ ጠቀመውና ማዕከላዊ ኮሚቴ ውስጥ እነ መንጀሩ አሸንፎ ሹመቱን ማስጸደቅ ቻለ፣ በህወሓት ማዕከላዊ ኮሚቴ። ስለዚህ ህወሓትን ላይ ህወሓት ለመቆጣጠር ቢያንስ ህወሓት እሱ ላይ እንዳይነሳበት ታኮ አስገባ ማለት ነው። አለ እነሱ እንዲርግ ማልቲያኖ የነበረው ቀስ እያለ እየለገመ እነሱ ሹመቶችን ስጡልን ስጥልን፣ ዞን ወረዳ እንደዚህ ቦታ ይፈርት ምናምን ሲሉት እያዘገየ እያዘገየ ለዓለም ጊዜ እየገዛለት ነበረ። ሶ አለም ያን አደረገ። ያን ጊዜ ኦኬ ትልቅ ተርኒንግ ፖይንት የመሆን እድል ነበረው። እነሱ ማዕከላዊ ኮሚቴ ከፍተኛ የድምፅ ችግር እንዳለባቸው አወቁ። ይህ እነሱ ያወሩስ ነበር ከሰዎቻቸው ጋር። ስለዚህ ምንድነው በቆረጣ የገቡት የህዝባዊ ኮንፈረንስ ሲባለውን የዛሬ ሁለት ሳምንት እየተካሄደው ጠሩ። ምክንያቱም አለም ገብረዋድ እንግዲህ የዛሬ ሁለት ወር ሐምሌ ላይ የነበረው ነው የሱስ ሹመታ የጸደቀበት በድምጽ በሰፊ ድምፅ የተሸነፉበት እና ወንጀል ስብሰባ ላይ መካከላዊ ኮሚቴ ውስጥ የነበረውን ፍራስትሬሽን ነው የጠቀመው። ሌላ አዲስ የሚያመጣውም አጀንዳ ስለሌለው በደንብ ሳናቀድበት ወደ ግጭት መግባት የለብንም። ከኤርትራ ጋር ያለው ነገር ተጠንቶ ሆኖ መኬድ ያለበት እንዲህ እንዲህ ነገሮች ላይ ነው እና ሪፎርም፣ እነዚህ ሁሉ ነገሮች ላይ ስለ የኮሚትመንት ነው ሳይሆን የሚሸጥ ነገሮች እነዚህ ስለሆኑ ነው። ሶ እነዚህ ነገሮች እንዴት ነው የምጠልፋቸው? ህዝባዊ ኮንፈረንስ የወደኛው ጊዜ አስረድቻቸዋለሁ። ከጉባኤ በላይ ማንዴት ያለው ሲምቦሊክ ማለት ነው። በህግ ላይ ባይቀመጥም በዛ ላይ ብዙ ነገሮች እዛ ጋር ሳይመንት አድርገዋቸዋል። ጽምዶም ጠናክሮ ይቀጥላል። ብልጽግናውና ጠላታችን ነው። ለመከታ አስፈላጊውን ዘጋጅ የሚዲያ ማ መቋጠር አለብን። በር ይሄ መጨረሻ ግትር ያለው ነገር እዛ ላይ ያስጸድቀዋል። አሁን ማእከላዊ ኮሚቴ ተመልሶ ቢሰበሰብ በዚህ ላይ መጨቃጨቅ እድላቸው አነስተኛ ነው። ስለዚህ አንድ ቆረጣ የገቡት እዛ ጋ ነው። ሁለተኛ የጸጥታ ኃይሉ መቆጣጠር እንግዲህ፣ የጸጥታ ኃይሉ መቆጣጠር ከጥር 2016 ከክረምት 2016 ጀምሮ ኦልሬዲ አንጋሽነት ሚና ይዘል ኦሮምስ በግልጽ ሆኖ ላይ ጊዜ ጥር 2016 እንጂ ወደ 60 ቀን ተሰብስበው እነ ደብረ ጽዮን በድምፅ ከተሸነፉ በኋላ ዳኛም ምንድን ነው ሽማግሌ ማስፈሪም ሆነው እነ ወዲም በይተይ እንትማ እንዲቀጥል ያደረጉ ጊዜ ማለት ነው። ደብረጽዮን እንዲቀጥል በሽግሽግ እንዲሁም በድምፅ እየተሸነፉ የነበረ ቢሆ ነው። ከዛ ጊዜ ጀምሮ በሽማግሌ ስም አንጋሽ የሆኑ መጥተዋል። ከዛ አሁን ጠረ 2017 ደግሞ በግልጽ ሁኔታ ታውጀዋል። ከዛ ጌታቸው ሳይወርድ ኦረዲ ጸጥ ኃይሉ እንደማይቋጠሩ ግልጽ አይቷል። አንዱ እንደውም ለዚህ የካቲት ላይ ጌታቸውን አጠቃላይ ይሄ አዲግራት ናም በዘመቻ ቢሮዎችን እየሰበሩ የገቡ ጊዜ መጨረሻዋ ዙር ማለት ነው። አንድ ሳምንት በፊት ሽረ የወርቅ ደና የወርቅ ማደን ጉዳዮችን ለማጣራት ኮሚቴ መርቶ ሄዶ ስብሰባ ላይ ህዝብ ሰብስበው፣ ያው ልማት ጉ የራሳቸውን ካድሬ ሰብስበው ማለት ነው ሀራስ አድርገውት፣ ፕራክቲካሊ ሰድበውት ነው ያው የተቋረጠ እንግዲህ። እዛ ውስጥ ምግበይም እንዳለበት ያውቃል። ምግበይ ለስሙ በሱ ስር ነው ስለዚህ እንደማይታዙት ኦልሞስት ነግረው አሳይተውታል ማለት ነው ፈጽም እንጂ ነው ሰው ጌታቸውን እንኳን መቀየር አልቻልክ ያው እዛ ላይ ም ስብሰባው ላይ የተናገሩ ሰዎች ሲምቦሊካሊ ያ ነው አንተ ጌታቸውና ጻድቃ ላይ እርምጃ መውሰድ ያቅታሉኝ እና ያ ደግሞ በቪዲዮም ያ እንዲተላለፍ ተደርጓል ከእነሱ ጋር ግንኙነት ባላቸው ሚዲያዎች ስለዚህ እነሱ ላይ እርምጃ መውሰድ ያቃተ ምንድን ነው እዚህ አንተ ወድቅ የምትቆጣጠረው ነው ትርጎማ ግልጽ ነች ወደ መቀለ ተመለሰ በሚቀጥለው ሳምንት ውስጥ አቀላጠፈ ኩዴታ ሰው ከዛ በኋላ ፕሬዚዳንት ከሆነ በኋላ አዛዥነቱን ሊያነስቱ ሞከሩ። በፕሮሲጀርም በምንም በተለያዩ ታክቲኮች ቱም አዛዥነቱን ልቀቅ፣ ፕሬዚዳንት ኮንክ ሌላ አዛዥን፣ ጌታቸው ጊዜ እንደዛ ሲሉስ ነበር ማለት ነው። እሱም ታግሎ እንትን አለ። ከዛ በኋላ እንደገና አሁን ስብሰባ አድርገው ነበር ነሐሴ ውስጥ። እንደገና አክሱም ላይ አንኦፊሻል የሆኑ ስብሰባ ከሰራዊትም ከህወሓት መካከለኛ ኮሚቴ እንዲሰብስበ፣ እሱንም እምቢ ብሏል። እንግዲህ ይህን ሁሉ አሁን ሰራዊት በቀጥታ አዛዥነቱን ሊቀሙት አልቻሉም። ወረዲ ወዲንቤት የተዘጋጅቶ እየጠበቀ ነው ያለው። እንዲያውም የዛሬ ኦልሞስት አንድ ወር ሆኖታል፣ ለንትኑ የሚሆን ኢንተርቪው ወይን ላይ የሰጠው። ከዚህ በፊት አግሬሲቭ በሆነ ንግግር ነበር የሚታወቀው። ዘሌተስት ኢንተርቪው ግን የተከሸነ ሪስፖንሲብል ሊደር የሚያደርገው ለብርሃኑ ጁላ ለምሳሌ ምክር ነው የሚሰጠው። ስለ ጌታቸው ጥሩ ነው የሚያወራው፣ የሰራውን መጨረሻ ያጠፋ እንጂ በጣም ልዩ እንትን ነው ይለዋል። አጠቃላይ ስቴትመንት የሚያሳይበት ማለት ነው። ከዛም ምንድን ነው የዘጌ ማለት ወደ ወረዳነት ከዚህ በላይ ሊታገሱት አይፈልጉም? ስለዚህ ያ ሁኖ ይዛ ቆረጣ ነው ማለት። አዛዥነቱን አለቀም ሳልክ እኮ ሰራዊቱን ታዘዋለህ ማለት አይደለም ነው በአጭር ቋንቋ። እንትኖች መቆጣጠር ላይ ሌላውን መዋቅር ካቢኔም ሆነ ዞን አስተዳዳሪዎች እንደዚህ ነገር ጎትቶ ጎትቶ አደረገ በእርግጥ ስቲል ለግሞ ለግሞ ነው ያደረገውና ራሱን ዲስታንስ አድርገዋል። አንዳንድ ልጆች ለምሳሌ እንዲሁ ትግራይ ላይ የነበረውን ነገር ገሌና ገሌ ናቸው ወደ ወደደና አንትና ግን አልፈለጉ ምናምን የሚሉ አሉ። ይሄ የእሱ ሰርከስ ውጤት ነው። ነገር ግን አሴም ታይም እባ ጽፈት ቤትም ደግሞ ምስጋና አላስገኘለትም። እሱ ግን የውሳኔ ዲስታንስ ማለት ጠቅመውታል። አሁን ስቲል ማክሲማም የጠየቁት አሉ ይህንን እንትን ስትራቴጂክ አቅሞች የሚሉት እነሱ እስትራቴጂክ ኃይሎች ነው መሆን ያለበት ቃሉ እንኳን የሰራዊት እና ድርጅት እና መንግስት ማለት ወደ ወረደ ያለበት የጋራ እንደ ኮማንድ ፖስት አሁን ውሳኔዎች የሚያደርጉበት አለ። በዛማ ሶስት ነው አክሱም ላይ ባደረጉትም ልዩ ስብሰባ ሶስት ነው አክሱም ላይ እንዳለ ማለት አብዛኛው የሰራዊት አዛዥና ማዕከላዊ ኮሚቴ በጋራ አሰብስበው ማለት ነው ከካቢኔ ላይ አሰናብት ሰዎችን ማለት አንተ ለዘብተኛ ያልሆኑ የነሱ ያሉ አንዳንዶቹ ጀስት ፕሮፌሽናሎች ናቸው ነው ያው እንጂ ብለው ሊስት ሁሉ ዝርዝር ከሰጡት ሳምንታት ሆኗቸዋል። ሚዲያ ኃላፊዎችን የትግራይ ቲቪ ድምጻውያን አንሳ ብለው ሶ ይህን እስካሁን ድረስ አላደረገላቸውም። ስለዚህ እንግዲህ ይሄኛው የሚዲያ ቆረጣ እንግዲህ እንዴት እንደሚፈጽሙት እና ያለን በቀጣዩ ግን ይሁን አሁን። ስፔሻሊ ትላንት የደረገው ነገር ለሁሉም ተደምሮ የሚሰራ ነገር ነው። የኢኮኖሚ ጉልበት መቆጣጠር ላይም እንደዛው መሬት ወርቅ ምናምን ቢለቅላቸውም ስቲል ኢፈርት ማህበር ልማት ትግራይ ዘግቷል። ብሔራዊ እርቅ የሚባል ነገር እሱ ሀይል ያሰባስብልኛል ብሎ ያሰበው ነገር እና እንዳይፈጸም ከፍተኛ ዘመቻ ከፍተውበት ያው እንግዲህ ህዝቡ ላይ ያለው ቅሬታ ከተወራ የሚያቀርቡት ሰባ ሰበብ ትተን አለው ከተወራ ቲፒኤልፍ ያ ነው የሚያነጣጥረው ስለዚህ ያን ጭንቀታቸው ዋና ሰ ማህበረሰብ ምክክር ኮሚኒቲ ዲያሎግ ወደሚል ዝቅ ያደረገው የራሳቸውን ሰዎች ጨመሩበት እዛ ላይ እስቲል የተንገታገተን ያለሆን ነገር አገኝበት አለሉ የራሱን ሰዎች እዛው ስ መመደብ ምናምን ግን እንግዲህ የሚያስገኝለት ነገር ካለ እናያለን። እንግዲህ እዛን ጓ ቆረጣ ገብተውበታል። አንዳንድ ሰዎች እሱ ያስገባቸውን አስወጥተው ሌሎች አስገብተው ኦብጀክቲቭን ቀንሰው ወተር ዳውን አድርገውት እስቲል አሁንም በዛ ይከሱታል። እስቲል አላማራቸውም እነሱ ማይመሩት ስብሰባ ስለሚሆን አለው። የዚህ ሁሉ እንግዲህ መጨረሻው የዛሬ 15 ቀን ነው ስንት ቀን ሆኖት ም መስከረም 27 ነው የተወሰነው ሳምንት ኮንፈረንስ ህዝባዊ ኮንፈረንስ ህወሓት ያዘጋጀው ህዝባዊ ኮንፈረንስ ላይ የተወሰነ ውሳኔ ምንድን ነው የሚለው ጊዜያዊ አስተዳደሩ የተሰጡትን ዋና ዋና ሚሽኖች አተኩሮ ጊዜ የለም በሚል መንፈስ እንዲሰራ እየጠየቅን ይላል እየሰራህ ነው ብሎም እኮ ሪኮግኒሽን አይሰጥም ማለት ያው ይሄ ራሱ ክስ ነው ዛሪ ክስ በስትራቴጂክ አቅሞቻችን ከአምና ጀምሮ የተወሰኑ ዋና ዋና ጉዳዮች በወቅቱ ሳልትፈጸሙ የትግራይ ብሔራዊ ህሉና አደጋ እየተባባሰ ነው። ይሄ ክስ እየተባባሰ ነው። ስለዚህ ቶሎ ፈጽም ነው፣ በቃ እንደዚያ ነው የሚለው። ስለዚህ ጊዜ የለም በሚል መንፈስ እነዛ ውሳኔዎች ፈጽም። እነዛ ውሳኔዎች ይፈርትን ትምህርትን ይመለከቷሉ። የሰራዊት ታዛዥነት አለ፣ የሚዲያ አለ፣ ካቢኔ አባላት አሉ። ነገር ሚዲያ ደግሞ ሲባል የመንግስት ሚዲያ ብቻ አይደለም፣ ስለ ግል ሚዲያዎች መደረግ አለበት። ስለ ማህበራት ማዓት ነገር ነው። እነሱ ሁሉ ነገር የህልውና ጉዳይ ነው ስለተባለ፣ ስለዚህ ከዚህ በላይ ካጓተተ እንግዲህ ቀጥሎ ማለት ነው የብሔራዊ ህልውና አደጋ ተብሎ ሊፈረጅ ይችላል ማለት ነው። እሱ በኮንፈረንሱ ውስጥ ትልቅ ታኮን ያስገቡበት። አሁን እሱ ኮንፈረንሱን ከፍቶ ኮንፈረንሱን ዘግቶ መልሶ እንግዲህ ኮንፈረንሱን አላውቀውም ማለት ይቸገራል። ያው ይሄኝኑ ትልቁ ቆረጣ ነው እና ሌሎች ነገሮችን ያው እንግዲህ እመለስባችኋለሁ።